ያዕቆብ የሚባል ኪዳን ያለበት እግዚአብሔር ያናገረው ሰው ላባ ቤት ገባ። በቃኝ ብሎ እየወጣ ባለበት ሰዓት አይበቃ መልሼ መልሸ ገዛሃለሁ ብሎ ላባ ይከተለው ጀምሮ የሚከታተለው ላባ በመንገድ ላይ ተገናኙ። ክፉ አደርግባችሁ ዘንድ ኃይል ነበረኝ። ላስቀር እንደምችል ታቃለ። በር ልዘጋብ እንደምችል አገልግሎት ላስቆም እንደመወከረኛ ይሁንማ አጠገብሽ የደረሰ ጠላት ይመለሳል። ሊበላ የደረሰ አውሬ ይመለሳል። እንዲያስቆሙ አልተፈቀደላቸውም። ጠላቶቻችሁ ውስጥ ታገኟቸው እንዳደነግጡ አንተ ከማግኘታቸው በፊት እግዚአብሔር አግኝቷቸዋል። እንነጋገር ሲሉ አደንግት ከመነጋገራቸው በፊት አነጋግሯቸዋል። የደነገጠ ላባ ነው የምታገኙ። ልጎዳ እንደምችል ታቃለ ካለ ኦረዲ ሊጎዳ እንደማይችል ያውቃል። አጠገብህ የመጣ ጠላት አነጋግሮ ይሄዳል። መጽሐፍ ቅዱሳችሁን ዘፍጥረት 31 ቁጥር 29 ላይ አንድ ሰው በሌላ ሰው ላይ ክፋትን ለማድረግ ሲያስብ ኃይል ብቻ አይደለም የሚያስፈልገው፣ ፈቃድ ያስፈልገዋል። ሽጉጥ ያለው ሁሉ መተኮስ አይችልም። ሽጉጥ ያለው ሁሉ መግደል አይችልም። የመግደል ፈቃድ ያለው ነው የሚገድለው። ማንም ጉልበትና አቅም ስላለው መንገድ ላይ አስቆሞ ሊወስድህ ለምን ላይሰንስ ይፈልጋል? አደለ? መንገድ ላይ ማንም ቁም ስላለህ አትቆምም። ጉልበተኛ ስለሆነም አያስቆምህ። ክላሽ ስለያዘም አያስቆምህ። ስልጣን ያለው የተፈቀደለት ትራፊክ ገብ እንዲህ ብሎ ያስቆመሃል ቀጭኑ ነው የሚያስቆመሃል አደለ ፀሐዩን እንዲህ ብሎም አንተን ያስቆማል ለምን ላይሰንስ አለው ሰዎች እናንተን ለማጥቃት ጉልበት ስላላቸው ብቻ አይችሉም። ምድራዊ ፈቃድ ብቻ አለም አንተ ላይ ሰማያዊ ላይሰንስ ያላገኘ ሰው ምንም ማድረግ አይችልም በደንብ ስማኝ ላ ስታ አለቃ ስለሆነ ሰው ሊጎዳህ አይችልም። ከአንተ ቀድሞ የሆነ ቦታ ስለገባ ሊጎዳ አይችልም። ለምን አንተን ለመጉዳት ሰው መንፈሳዊ አለም ላይ ላይሰንስ ማግኘት አለበት። አንተ ላይ የሰው አይን የማያየው አንድ ፕሮቴክሽን አለ፣ ዙሪያ በሰው አይን የማይታይ በዚህ በጉዞ አይን የማይታይ ግን በመለኮት ፈቃድ ብቻ ሊጣስ የሚችል የጥበቃት ክልል አለ ካናቫዳስ ያንን አልፎ ሰይጣን አይነካ። አሁን ላ ላ ባሰካማ ጩሁ እናስታነ እኔ ላይ በስ አንድ ጥበቃ አለ። በያዕቆብ የሚባል ኪዳን ያለበት እግዚአብሔር ያናገረው ሰው ላባቤት ገባ። ለተወሰኑ ዓመታት በላባቤት ተሰቃይ በቃይም ብሎ እየወጣ ባለበት ሰዓት አይ በቃ መልሼ ገዛሃለሁ ብሎ ላባ ይከተለው ጀምሩ። የሚከታተለው ላባ በመንገድ ላይ ተገናኙ። አሁን በደንብ ስሙ። ሲገናኙ ያለው ነገር ነው። ዛሬ መልክታችሁ ክፉ አደርግባችሁ ዘንድ ኃይል ነበረኝ። አርገዋ አርገዋ፣ ከቻልክ ሞክረኝ ኃይሉ እኮ አለ። እናም አከለከለ ልጎዳ እንደምችል ታውቃለህ። ሞክረዋ ነጋ ቫዲ አሳህ ላስቀር እንደምችል ታውቃለህ። በርህ ልዘጋብህ እንደምችል አገልግሎት ላስቆም ሞክረኛ ነጋ ቫዲ አሳህ ልተነብይብህ ነው። ኃይል ያለው ሁሉ አይነካህም። ጀመርከብህን አሳህ ይሁንማ አጠገብሽ የደረሰ ጠላት ይመለሳል። አጠገብ የደረሰ ሰይጣን ይመለሳል። ሊበላ የደረሰ አውሬ ይመለሳል። ይሁን አለ ሞክረኝ። ክፉ አረግብ ዘንድ እችላለሁ። ኃይል ነበር አትችልም። እኔ ላይ በኃይል አይደለም የሚቻለው። እኔ ላይ በስልጣን አይደለም የሚቻለው። እኔ ላይ በጉልበት አይደለም መፈቀድ አለበት። የሆነ መፍቀድ ያለበት አካላት ራዛጋባረ ልናገርባችኋ ለጠላቶቻችሁ እግዚአብሔር አልፈቀደላቸውም። ለአሳዳጆች አልፈቀደ አባላ ጋቫዲያ እና ካሳ እንዲያስቆሙ አልተፈቀደላቸውም። አይ አልተፈቀደላቸውም፣ አልተፈቀደላቸውም። አይቻቸዋለሁ ግን አልተፈቀደላቸውም። ቤቴን ያውቁታል ግን አልተፈቀደላቸው። ሰፈሬን ያውቁታል ግን አልተፈቀደላቸው። ስራዬን ያውቁታል ግን አልተፈቀደላችሁ። ክፉ አደርግባችሁ ዘንድ ኃይል ነበረኝ። እናስ ነገር ግን የአባቶቻችሁ አምላክ አንብበው ሴ ቅዱሴ ጋላላቦ ሴካያስ በለውሴ ክፉ አደርግባችሁ ዘንድ ይል ነበረኝ እና ነገር ግን እሺ የአባታችሁ አምላክ ትናንት ያዕቆብን በክፉ ነገር እንዳትናገረው ተጠቀቅ ብሎ ነገረኝ። አንድ ነገር ልናገር። ላባን ስታገኘው ጠላቶቻችሁ ስታገኟቸው እንዳደነግጡ፣ አንተ ከማግኘታቸው በፊት እግዚአብሔር አግኝቷቸዋል። እንነጋገር ሲሉ አደንግት ከመነጋገራቸው በፊት አነጋግሯቸዋል። ፊትሽ ከመቅረባቸው በፊት ፊቱን አይተዋል። ጠላቶችሽ ደንግጠዋል። የደነገጠ ላባ ነው የምታገኘው። የደነገጠ ጠላት ነው የምታገኘው። ክፉ ሊያደርግብሽ አይችልም። ኖ ላይሰንስ ብራዘር ኖ ላይሰንስ ያሰብከው ማነው? ፕሮፌት ሄኖክን? ኖ ላይሰንስ ብሩኬን ነው። ኖ ላይሰንስ ይስሐቅ ነው። ኖ ላይሰንስ ማላይ ነው። ያሰብከው ድግምቱን ያሰብከው ማላይ ነው። ሟርቱን ያሰብከው ማላይ ነው። ቴል ሚ ማላይ ነው ሄኖክ ላይ አዎ። እማይሞከር ክልል ነው። እማይሞከር ክልል ነው። አንድ ቀን በእግዚአብሔር መላእክት ጉባኤ ውስጥ ሰይጣን ብቅ አለ። ከየት መጣ አለው እግዚአብሔር። ምድርን ሁሉ ዞርኩ አለው። ዞርኩ ማለት ተንከለከልኩ አይደለም፣ እንደፈለግኩ አድርጌያቸው መጣው፣ ማፋታውን አፋትቼ፣ ምገድለውን ገልዬ፣ መኪና አደጋ አድርሼ፣ እንደፈለግኩ ተሽከርክሬ መጥተዋል። ዞርኩኛል፣ መከልከል የለብኝም። በቀደም ግብፅ ነበርኩ፣ በዚህ በእንትን አቋርጬ ዞርኩት አለ። ፓሪስ ሄድኩኝ፣ ቬጋስ ገባሁ አቋርጬው መጥጠዋለ። ካናዳ ነበር ሁሉ ደማ ኢሮፓ ተረማመሽ መጠዋለሁ። አዎ እንደፈለግ ክን ያረቀለ አለው። እሱ ቤት ግን አልተቻለም አለ። የእሱም ቤት ቪዛ አላገኘውም እንደው አየሁ ዮናስና፣ እሱ ጋር አልቻልኩም አለ። ቪዛ አልተገኘም አለ። ኦላሃ እናንተ ቤት የሚገባ ጠላት የለም። እስቲ አንድ ጩሂና ቪዛ የለውም በያ አያው እሱ አይ፣ እሱ ቤት አልተቻለም አለ። መግባት አልተቻለም አለ። ከዛ እግዚአብሔር እንደዚህ አለው። አንተ እኮ እሱን ጠብቀ ጠብቀህ፣ ሆኖ የሚያመልካ ነው። ሰይጣን ስለከለልክለት ነው። ነው እንዴ? እሺ ሁሉን ነገር ንካ ነብሱን እንዳትነካ ተፈቅዶለት ነው እዮብ ቤት የገባው። ድንገት እንደ እዮብ ቢሆንስ ቤት አትበል፣ አይፈቀድም አንተ ቤት ከጃናጋስ ካላባሳ ሰይጣን እዮብ ቤት የፈለገውን ነው ያረገው እንዴ? የተፈቀደለትን ነው ያረገው። ነብሱን እንዳልነካ ብሎ አልነካ ከና ያዛ እጎዳለው የሚሉ ሰዎች ሁሉ መጉዳት እንደማይችሉ ስለሚያውቁ ነው። እጎዳለው ብሎ የሚለ ፈልፉት ሊጎዳ እንደምችል ታውቃለህ ያሉ ሰዎች ሊጎዱ እንደማይችሉ ስለሚያውቁት ነው ያወሩት። ቢችሉማ ያረጉት ነበር።

የሆነ ሰው ሲባረር አየዋል። የሆነ ሰው ሰፈር ሲቀይር አየዋል። ይሁን አለ ቦልድ ሁን። አይችልም። ጩና ሳይ አይችልም። በል አይችልም። በይ አጠገበ የመጣ ጠላት አነጋግሮ ይሄዳል። አንድ ቤት ላይ ያለ አጥር አይታችኋል። አጥር ሲታጠር ግንብ ይደረግና ከግንቡ በላይ ቀጭን ሽቦ ይደረጋል። ቀጭን ሽቦ ላይ ይጽፉበታል፣ ኤሌትሪክ አለው ይሏል። ምንድን ነው አንተ በአይንም የማታየው ፓወር አለው፣ እንዳትደፍረው። ቀጭን ሽቦ ነው ብለህ ብትነካው ሰፈር ያስቀይራል። ሌላኛው ቀበሌ ነው የምትገኘው ኤሌክትሪክ አለው እንዳትሞክረው ነው ምልክቱ። አንተ ላይ ፍላ አላወከውም እንጂ ኖርማል መስሎሃል። ዙሪያ ያለው ጥበቃ ሰይጣን ያውቀዋል። እንዳትሞክረው የሚል ጽሑፍ ስላለ እዚህ ቤት ይገባና እናንተ ቤት ብሎ ነው የሄደው ነገባ በሀገር የመጣ የሚባል የለም። በሰፈር የመጣ የሚባል የለም። አንቺ ቤት ጋር ሲደርስ አጠራለህ። እስቲ አንዴ ተከልክሏል በይ። ይህ ነው መልእክትህ። ማንም ክፉ ሊያረግብህ አይችልም። እንዳትፈራ እንዳትፈራ፣ እንዳትፈሪ። ክፉ ያሰበ ሁሉ ክፉ ማድረግ አይችልም። ኃይል ያለው ሁሉ ክፉ ማድረግ አይችልም። ጉልበት ያለው ሁሉ ክፉ ማድረግ አይችልም። ለምን የሚከለክል አለ ታው ሚል አለ አይቻልም ሚል ይሁን አለ። አሁን በልሳኖቻችሁ ጸልዩ ሁላችሁም አላችሁበት ማናችሁበት ካባላውና ማዲያ ማሶ እንደ ቤጀነበዴ ማሶ እንደ ረባዲያስ ክራባጋባጋ ባዲያ ማቶለ በሽ ከጠላት ፍላጻ የሚያስመልጥ ቅባት ከተሟረተ ከተደገመ የሚያስመልጥ ቅባት ሄቫንያ ማካው ተከባሳ ከማያካው ሪከማሳ ከተለያየ የአጋንንት አሰራር የሚያስመልጥ ቅባት አንድ የሚጠብቅ ቅባት አለ። እቀጥሉ ጸልዩ። የሚጠብቅ ቅባት አለ። ዋራባጋዲያና ኮደገበደጋባዲያማስ ኤሌባባያ ኮንደግሬበሽ ሻዳዳባንዳስ የሚጠብቅ ቅባት፣ የሚጠብቅ ቅባት፣ የሚጠብቅ ቅባት፣ የሚያስመልጥ ቅባት። ዘብሮቫንዳ ክሪቫ ዋሃዲጋ ቴኬሜ ቴኬሜ ቴኬሜስ የሚጠብቅ ቅባት ብላችሁ ብድግ በሉስ ያቃጥሉ የሚጠብቅባት እያላችሁ ጥሩ። አሁን ፕሮቴክሽን፣ አይ አይ፣ ጥበቃ ጥሩ። ክፉ ሰዎችን የሚከለክል አው የስ የስ Yes. የጨለማ ስራ የፈረሰ ይሆን የአጋንንት ኃይል ይመታ።